ቲም ወርክ ነው የሚደረገው። አንዱ ታፕ አንዱ ኮፕሊንክ ማድረግ የለባችሁም። ታፕ ታፕ ከተባለ ታፕ ነው። ኮፕሊንክ ከተባለ ኮፕሊንክ ነው። አሁን ሁላችሁም ደብል ታፕ። አምስት ነጥብ አንድ አምስት ነጥብ ሁለት ገብተናል። አስር ሚሊየን ዘጭ። በቂ ነው ለሱ። አምስት ነጥብ ሁለት ታፕ ማለት ጥቅሙ ቫይረር ይሆናል፣ አካውንቱ ማለት ነው። ተግባባ። ሁሌም ቫይረር እንዲሆንለት ልጃችን ሁላችሁም አምስት ነጥብ ሶስት ሌትስ ጎ ደብልታ ደብልታ ደብልታ ደብልታ ደብልታ ሌትስ ጎ ደብልታ ደብልታ ደብልታ ደብልታ ደብልታ ደብልታ። በመቶ መቶ ነው እየቆጠረ ያለው ማለት መቶ ሺ መቶ ሺ ነው። አምስት ነጥብ አራት ቴንኪዩ ሚገርም ትብብር ነው። ላይቭ ጎ ላይ እስኪ ሀያ ሰላሳ አንበሳ አድርገው አባቴ እሺ አምስት ነጥብ አራት ደብል ታፕ ደብል ታፕ ትሞታለች። አምስት አሳያ አቅም ይላል አንድነት ኃይል ነው።

ቫይራል ይሆናል። ይሄ ሲስተሙ ነው የቲክታክ ማለት ነው። ኦኬ አምስት ነጥብ ሰባት አምስት ነጥብ ስምንት ቴንኪው አራዳ ልጅ። ዋው አንድነታችሁ የሚገርም ነው። ኦኬ አምስት ነጥብ ስምንት አምስት ነጥብ ስምንት አስር ሺህ አድርጌ ልስጣት። አምስት ነጥብ ዘጠኝ ቴንኪው አምስት ነጥብ ዘጠኝ አምስት ነጥብ ዘጠኝ አምስት ነጥብ ዘጠኝ አምስት ነጥብ ዘጠኝ ገብቷልኩም አምስት ነጥብ ዘጠኝ አምስት ነጥብ ዘጠኝ ኦኬ ስድስት ሚሊዮን ሲንግል ሰን ደብልታፕ ማለት ሁለት ስክሪኑን መንካት ማለት ሁላችሁ። እናቱ ስልኩ ስክሪናችሁ ከተጎዳ ዛሬ ሪስክ ይወስዳሉ። ተጋሮች ይወዝዳሉ ደብልታ ደብልታ ደብልታ ደብልታ ስድስት ነጥብ አንድ ስድስት ነጥብ አንድ አስር ሚሊዮን እንገባለን። አስር ሚሊዮን ሲገባ ሲስተሙ ራሱ ደብል ነው የሚቆጥረው እንትኑ ማለት ነው፣ ቲክታክ ሲስተም ሀያ ሺ ይመጣል ማለት ነው። ሁላችሁም ደብልታ ደብልታ። ስድስት ነጥብ ሁለት ቴንክ ዩ። ስድስት ነጥብ ሁለት ያራዳ ልጅ ስድስት ነጥብ ሁለት አጆካ ይላል ኮሜንታተሮች፣ አንዴ አቁሙልንና ደብልታ ስራስ ነው። ስድስት ነጥብ ሶስት ስድስት ነጥብ ሶስት ያራዳ ልጅ ስድስት ስድስት ነጥብ ሶስት ተጋሩ ጀጋኑ ይላልባት አጆካ ምን ማለት ነው? አጆካ ደስ የሚለኝ እንትን ነው። ስድስት ነጥብ አራት ስድስት ነጥብ አራት ስድስት ነጥብ አራት የሚገርም ነው። የሚገርም ነው። ዩኒቲ ዩኒቲ የሚገርም ነው። ዩኒቲ ኢስ ፓወር ኦፍ ኮርስ አንድነት ኃይል ነው። ስድስት ነጥብ አምስት ታንክ ዩ ሄድን፣ ሄድን እየሄደ ነው ሌትስ ጎ ደብል ታፕ ብቻ ኮፒሊንክ ማንም ሰው ኮፒሊንክ እንዳያደርግ። ቲም ወርክ ነው መሆን ያለበት፣ ትብብር ማለት ነው። አንዴ ቲም ወርክ ታፕ ሲደረግ ታፕ ነው የምትደረገው። ካልሆነ ደግሞ ኮፒሊንክ ሲደረግ ኮፒሊንክ ሲበታተን ቫይረር አይሆንም። ስድስት ነጥብ ስድስት ቴንኪው። ስድስት ነጥብ ስድስት ስድስት ነጥብ ስድስት ስድስት ነጥብ ሰባት ያራዳለች። ደብል ታፕ ነው ደብል ታፕ ነው። ኮፒሊንክ አልታዘዛችሁም። ስድስት ነጥብ ሰባት ይሄ ነው ይሄ ነው ይሄ ነው። ስድስት ነጥብ ሰባት

አረ አረ ጎይቶም ጥሩ ልኝ ጎይቶም እንትን ምንም ስለሌላ ቦታ እንትኖች ትታጭቃለህ መሰለው ሰባ ነ ጥብስ ደብልታብ ያረዳልች ደብልታብ ደብልታብ ሁላቸው አጆካ አጆካ አጆካ ይላል። አጆካ ተጋሉ ጀጋ ነው ይላል አባቴ ዩኒቲ ኢዝ ፓወር፣ ዩኒቲ ኢዝ ፓወር። በትንሽ ትልቁን ደምስሶ የሚያውቅ ጀግናው ዛሬ ታሳያለህ። አልኳ ቅንህን ዛሬ ደብልታብ እዛም ቀላል አላት አይደለም። የሚጠብቀው ይሄ የዚህ ሆኖች ፍትጊያ ነው። የዚህ ሆኖች ፍትጊያ ይሄ ከባድ ደርቢ ነው አባቴ። ይሄ ጌም ክላሲኮ ነው። ክላሲኮ ደርቢ ነው፣ ቀላል ጌም አይደለም። ሌሎች ደግሞ ጊፍታሮች ጥይት አቀባብሉ፣ አዘጋጅ እያልኩ ነው። ደብልታ ስምንት ሚሊዮን ይቀራል፣ ሁለት ሚሊዮን ይቀረናል። አስር ሺ አስር ሚሊዮን ስንገባ ቫይረሉን ታያላችሁ። ያልኳችሁን የቲክታክ ሲስተሙን ታዩታላችሁ። ደብልታ ደብልታ ደብል ታብ ያራዳ ልጅ ደብል ታብ 8.1 ቴንክ ዩ ቬሪ ማች 8.1 8.1 ደብል ደብል ታብ በመቶ መቶ ሺህ የቆጠረ ስለሆነ ለዚህ ነው ትንሽ የሚቆየው ችግር የለውም። አስር ሚሊዮን በአምስት ደቂቃ ውስጥ አስር ሚሊዮን በአምስት ደቂቃ ውስጥ ደቂቃ ሁላችሁም ስምንት ነጥብ ሶስት ስምንት ነጥብ ሶስት ቤቱን ኮንትሮል የምታደርጉ ቤታየ ቤታየ እያሉ ነታችንን ብታስገባ ጥሩ ነው። ኦኬ ስምንት ነጥብ ሶስት ስምንት ነጥብ ሶስት ስምንት ነጥብ አራት ያራዳልች ስምንት ነጥብ አራት የሚገርም ነው። የሚገርም አንድነት ነው ያለው። የሚገርም ነቀቀባ ነቀቀባ ዋነንጀዴ ፈንቀባ ታብ ጎዳ ፑሽ ጎዳ እንዳንጎዳዳ ይላል ያራዳልች ስምንት ነጥብ አምስት ስምንት ነጥብ አምስት ስምንት ነጥብ አምስት ሄድን እየሄደ ነው። እየሄደ ነው። ሌትስ ጎ ስምንት ነጥብ አምስት ደብልታል። ደብልታል እጃችሁ ታብ ላይ ብቻ ታብ ላይ ስምንት ነጥብ ስድስት ስምንት ነጥብ ስድስት ስምንት ነጥብ ስድስት ያራዳ ልጅ ስምንት ነጥብ ስድስት ስምንት ነጥብ ስድስት ነጥብ ሰባት ኦኬ ስምንት ነጥብ እኔ ጋር ዘግይቶ ሜይ ቢል እየደረሰ ሊሆን ይችላል። ስምንት ነጥብ ሰባት ስምንት ነጥብ ሰባት ስምንት ነጥብ ስምንት የሚገርም ነው በጣም እየሄደ ነው። በጣም እየሄደ በጣም እየሄደ ነው። ልክ አስር ሚሊዮን ሲገባ ብታደርጉም ቶሎ ቶሎ ነው የሚቆጥረው ሲስተሙ ይለቃል ቫይረል ይሆናል ማለት ነው አካውንቱ እራሱ ከዘጠኝ እናመሰግናለን። ዘጠኝ ሚሊዮን ገብቶ ነው ዘጠኝ ሚሊዮን። አሁን የሚቀረን አንድ ሚሊዮን ብቻ ነው ዋን ሚሊዮን፣ ያራዳል እንጂ ዋን ሚሊየን እንግዲህ የሚቀረን ሶስት ደቂቃ ነው ማለት ነው እንግዲህ በአምስት ደቂቃ ውስጥ አራት ሚሊዮን ማድረግ ይሄ ከባድ ሚዛን መሆናችሁን የሚያሳውቅ ነው ዘጠኝ ሚሊዮን ገብተናል አንዷን ሚሊዮን ደብልታ ነጥብ አንድ ደብልታ ደብልታ ደብልታ ደብልታ ያረዳል ደብልታ ሁላችሁም ደብልታ ነጥብ ሁለት ደብልታ ደብልታ ደብልታ ቲምወርክ ዩኒቲ ስፓ አንድነት ያደርግ ነው ስንት አስራአምስት ደቂቃ ብቻ ነው የቀረው ግን ታርጌታችንን እሞላለን ዘጠኝ ነጥብ ሶስት ዘጠኝ ነጥብ ሶስት በሶስት ደቂቃ አስር ሚሊዮን እንግባ ዘጠኝ ነጥብ ሶስት ዘጠኝ ነጥብ ሶስት ያራዳልች ዘጠኝ ነጥብ ሶስት አጆካ አጆካ ነጥብ አራት ነጥብ አራት ነጥብ አራት አጆካ ያሳየ ነጥብ አምስት ሄደ ሩጫውን ጀመረ በቃ ቫይረሉ ለቀ ያራዳልች ነጥብ ስድስት እየተባለ ነው ነጥብ ስድስት ማሚ አንተ ይሄ ያጃጅል ነው እንዴ? ታምከው ነጥብ ስድስት ስሜት ሜትር ተቋርጪ። እኔ አሁን ሙድ ላይ ነኝ። ነጥብ ስድስት ዘጠኝ ነጥብ ሰባት ዘጠኝ ነጥብ ሰባት ያረዳ ልጅ ዘጠኝ ነጥብ ሰባት ሦስት መቶ ነጥብ ስምንት ነጥብ ስምንት ነጥብ ስምንት

በጣም ከበቂ በላይ ነው። እጅግ በጣም ደስ ይላል አንድነታችሁ። ቴንክ ዩ ቬሪ ማች። በዚህ አንድነት ነው እንግዲህ በዚህ ስሜት ነው መጣችሁ ማሸነፍ፣ ሁላችሁ እንግዲህ በኋላ ካሸነፋችሁ መተን ፈታ እንላለን እንጨፍራለን። አባቴ ተገደለይ፣ ተገደለይ የሚሉን ሙዚቃ ተከፍቶልን እንጨፍራለን። በኋላ መልካም እድል ጉድላክ።

ወይኔ ጉዲ ሄርሼር ሀምሳ አስገቡት፣ ነቶ ሀምሳ አስገቡት በአስር ደቂቃ ውስጥ ጋይስ፣ ሊንክ አሁን፣ የሆናስ አዲስ ምሳሌ ይዘን መጥተናል። ኢየሱስ ጌታ ነው፣ ቶፓክ መላጣ ነው። ኮፒሊንክ ብቻ። ፍቅር ያሸንፋል። ኮፒሊንክ፣ ኮፒሊንክ። የእኔዎቹ እንዴት ነበረች? የኔዎቹ። ኮፒሊንክ፣ ኮፒሊንክ የጫወታው ኮፕሊንግ ፍላወር አትስጡ። የቲክታክ ምልክት ብቻ የቲክታክ ምልክት እና ኮፕሊንግ ጋይስ።

ኮፕሊን ኮፕሊን ኮፕሊን ጋይስ እና የቲክታክ ምልክት የቲክታክ ምልክት እና ኮፕሊን ጋይስ የቲክታክ ምልክት። ምን አገባኝ የጨነቀኝ አሌክስ እዛ ጃኒ ጋር አስራ አምስት ሺ ሰዋል። ያን ሀይል አንራራቅም እንዴ አስባችኋት። ቅድም ኮኔ ሲመጣ እኮ አምስት ሺህ ነበር። እዚህ እዛ እኮ ስምንት ሺህ ነው። ደግሞ አንተ ነው የሚበልጠው እያ ያ አስቀድምም እንደዚሁ ነው። እዚህ ቤት ነው የሚበልጠው። ይሄ ቤት በቃ በፍቅር ግን ይሄ ቤት ይበልጣል። አይዞን አያስፈልግም፣ እንሄድበታለን። ትበል ትግራይ ተጋዳላይ። እችን ዘፈን ክፈትልና፣ አምስት ደቂቃ ሲሆን እንወርዳለን። በቃ ክፈትልና